ይላለ ያላ ቃል ነው የሚል ነገር አለ። ኢየሱስ ያላ ቃል ነው የሚለው። እሺ፣ ቃሉ ቃል በቃል አይኖር ወደ እርሱ ምን ያላት ይላል። ወደ መርየም የተጣለችው ይላል። ማይጣለችው ሲል የተጣለችው ምንድነው? ማስኩላይ እናት፣ ፌሚናይ እናት። አሁን እኔ አገላለጽ ነው የማልችለው እንጂ እሺ፣ ተባታይ ነው የይሁን ቃሉ ወደ መሪ ተባታይ ነው ወይስ አነስታይ ነው? ተባታይ ነው ወይስ አነስታይ ነው? አነስታይን ነው አነስታይን ነው። ኢየሱስ ተባታይ ነው ወይስ አነስታይን ነው? ተባታይን። ስለዚህ የጣላት ነው የሚለው የጣለው ነው የሚለው የጣላት ነው የሚለው ስለዚህ የጣላት። ኢየሱስ ኢየሱስ ለኢየሱስ ቢኖር የጣለው ነው የሚባለው ወይስ የጣላት ነው የሚሆነው? የጣለው ነው የሚሆነው። አዎ ስለዚህ ያ የጣለችው ምንድናት? ቃሊቷናት ከሊማ የምትባለው ከሊመት ወይም ደግሞ ከሊማ የምትባለው ናት። ከሊማ ደግሞ ማስኩላዊን ጀንደር ሳይሆን ፌሚናዊን ጀንደር ነው። በአረብኛ ሙዘከር ሳይሆን ሞአነስ ነው። ስለዚህ ስለ ቃሊቱ ነው የሚያወራው። አላህ ቃሊቱም ወደ መሪየም ጣለ። ምን የሚለውን ቃል ሱረቱ አሊምራን ምዕራፍ ሶስት ቁጥር አርባ ሰባት ላይ ይሁን የሚለውን ቃል ወደ መሪየም ጥሏል። ያንን ነው የሚያሳየው። ኢሳ ግን ቃል ነው የሚል ነገር ሱረቱል አሊምራን ምዕራፍ ሶስት ቁጥር 497 እና ሱረቱል ኒሳ ምዕራፍ 4 ቁጥር 171 ላይ የለ። ሙፈሲሮችም ደግሞ ሲያስቀምጡ በዚህ መልክና ልክ ነው የፈሰሩት። ቃሊቱ ኢሳን ፈጠረች እንጂ ኢሳ ቃሊቱ ወደ ኢሳ አልተቀየረች ወደ ኢሳነት አልተቀየረችም ብሎ አስቀምጠዋል። እዚህ ላይ የምትለው ነገር ካለ 171 ላይ ኮሜንት አድርግበት። እኔ ምንድነው አሁን አንተ በምትለው ተባትና እንስት አላህ የሆነው ቃል ወደ መርየም እየተጣለው ይላል። ወደ መርየም የተጣለው የጣላት ተባትና አንስት መሆኑን እኔ ትኩረት አልሰጠውበትም። በቃ እንደዛ አድርግና አጥናውና የጣላት በሴትም ይጥራው በወንድም ይጥራ የይሁን ቃሉ ነው። ጣላት የተባለ አይደለም፣ እንደዛ አይደለም። ይኸውልህ እዛ ጋር የሚለው ሶስት ነገሮች ተጠቅሰዋል አልመሲሳ የአላህ መልዕክተኛ ብቻ ነው ካለ በኋላ ወሚል አርፎ ላጥፍ አለ፣ ወይም ደግሞ ፖፕላቲቭ ኮንጀክሽን አለ። ከዛ ደግሞ ወደ እርሱ የጣላት የይሁን ቃል ናት ካለ በኋላ ከእርሱ የሆነው ደግሞ መንፈስ ነው አለ። ለምሳሌ ከአፈር የሚሆነው ነገር አለ፣ ከመሪየም የሆነው ነገር አለ፣ ከመሪየም እንቁላሉ አለ። ከዛ ደግሞ ከእርሱ ካላ ዘንድ የሆነው መንፈሱ ነው። የእሱ ብቻ ሳይሆን የአንተም የእኔም የአለም መንፈስ ከማን ነው? ከአላህ ነው። በቃ እንደዛን ነው የሚያሳየው እንጂ ሱረቱን ኒሳ ምዕራፍ አራት ቁጥር 171 ላይ ያለው ጥቅስ ኢሳ የአላህ ቃል ስለመሆኑ ወይም ቃል ስለመሆኑ ቁራናዊ ማስረጃ የለም። ይሄንን ነው ተሰማ። እሺ እኮ አሁን የይሁን ቃሉ የሚለው ሐሳብ አላህ ዓለማትን የፈጠረው በይሁን ቃሉ ነው በሚል መሰረት ነው እኛ ከሊመቱ ላይ የአላህ ቃል የሚለው የተጠቀምኩት እንጂ ቁርአን ላይ ቁርአን ላይ ባለው አሁን ይሁን የምትጠቀመው ቁርአን ኮንቴክስት ነው እያወራን ያለው ቢብሊካል ኮንቴክስት ከሆነ እንመጣበታለን። ከፈለክ ስለ ሎጎስ ስናወራ አሁን እየጠቀምን ያለነው ነ አይ አይደለም ቁርአን ላይ ጠይቀኝ። ምንነካ ሱረቱ አሊምራን ላይ ጠይቀኝ። እንኳን እዛ ሳንጨርስ ሱረቱ ኒሳ ማውራት እንኳን ይከብዳል። እንኳን አይደለም ቁርአን ላይ ጠይቀኝ፣ ዮሐንስ አንድ አንድ ላይ ስለ ሎጎስ መታወራኝ። አሁን ጥያቄው ሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ ኢሳ ያላህ ቃል ነው የሚል በቃላት ደረጃ ብቻ ሳይሆን በአሳብ ደረጃ አለ ወይስ የለም ነው ነጥቡ። እዛ ላይ ጨርስ። አሁን ምንድነው፣ አለ አለ እንድል የሚል ሐሳብ እንዲይዝ ያደረገኝ የአላህ የይሁን ቃል ወደ መርየም የጣላት የሚለው በመርየም ሆድ ውስጥ ማጸን ውስጥ ልጅ ሆኗል። ይሄ ልጅ የሆነው ደግሞ አልመሲሳ ነው። መጤነቱ ኬት ነው? ከአላህ ከጣላት ከይሁን ቃሉ ስለሆነ ለዛ ነው የአላህ ቃል እንድል ያደረገኝ። ከላም ማስወኛ ነው ወይስ መሆኛ ነው ወይስ ለማስዋኝ ነው? የትኛውን ነው ከሶስቱ? ምኑ ቃሊት ምንድን ናት? ማስወኛ ናት? መሆኛ ናት? ወይስ አስዋኝ ናት? የትኛውን ናት? አሁን እዛ አንድ መቶ ሰባ አንድ ላይ ይሄን አይገልጽም፣ ማስወኛ መሆኗን አይገልጽም። ሌላ ቦታ ላይ ሊገልጽ ይችላል ይሆናል፣ እንጂ አላ ምንድን ነው? ፈጣሪ ነው አይደል? ቆይ ቆይ፣ አላ ምንድን ነው? ፈጣሪ ነው አይደለ? ኢሳ ፍጡር ነው አይደል? አ ኢሳ ፍጡር ነው ስትል አልገባኝም። ማለት አሁን አሁን ባለው ኮንቴክስት ሱረቱል ኒስ ሱረቱል አለ ኢምራን ምዕራፍ 3 ቁጥር 47 ላይ ያለጋብቻ እንዴት ወንድ ልጅ ይኖረኛል ብላ ስትል ምንድን ነው የተመለሰላት መልስ? እንደ አዳም ቢጤ ነው አይደለም፣ አይደለም፣ አይደለም፣ አይደለም። ነገርን ማስገኘት በአሻ ጊዜ ለእርሱ ሁን ይለዋል፣ ወዲያው ይሆናል አይደለ በዛ መሰረት ግኝቱ ማን ነው? እዚህ ጋር በሱ መሰረት ከሄድን ግኝቱ አላህ ነው ያስገኘው ማለት ነው። ግኝቱ ማን ነው ነው ጥያቄው። ግኝቱ ማን አስገኘው? ግኝቱ ኢሳ ነው። ኢሳ ማስገኘው ምንድን ነው ማስገኘው? ማስገኘው ምንድን ነው ቃል? ቃል አስገኘው ማን ነው? አላህ። ብራቦ ገብተዋል ማለት ነው። አሁን ያንን ከያስክ በኋላ ቁጥር 50 የጉንጨ ልጨረስ ጨረስ። እሺ አይዞህ፣ ቁጥር 59 ላይ ደግሞ ምን ይላል? የኢሳ ምሳሌ እንደማ ቢጤ ነው ይላል። እንደ አዳም ቢጤ ነው ይላል። ኦኬ፣ ከምን ፈጠረው? አዳምን ከምን ፈጠረው? አለው ከአፈር። እሺ፣ ለእርሱ ምን አለው ይላል? እንደ አዳም ቢጤ ነው አለው። እሺ፣ ሰው ሁን አለው። ሰው ሁን አለው። ሆነም አለው። እኛ ቃሊቱ ሰው ሆነች ይላል። 171 ላይ ምናልባት ረስቾ ከሆነ አላቅም። ይብሮ ውስጥ ይርዳን። አንበቢያውና እሺ፣ አንድ ኤግዛምፕል ልስት 73 ቁጥር ላይ እሺ፣ ክሪስ ሊም ይኸው፣ ይህን ጠቅስ ምን ይላል፣ አንብበው እስኪ። ክሪስ ሊም እሺ፣ ቆይ በደንብ አልታየኝም። መልካም እኛ እኛ እኛ ባንተ ላይ በደንብ አልታየኝም። እስኪ ብሩ አንብበው። ወይ አርጅተሃል እንዴ አንተ? እኛ ባንተ ባንተ ላይ ከባድ ቃልን እንጥላለን፣ አይደል? አዎ አላ ቃልን የጣለ ወደ ማን ነው እዚህ ጋር ያለው? አላወኩትም፣ አውዱን አላነበኩትም። በረሱል ስለ ላ ስለም ከባድ ቃልን ጥላለን አለ። አዎ ግን ቃልን ሲጥል ቃሉ ወደ ረሱል ስለ ላ ስለምነት ይቀየራል አይልማ። እንደዚህ እንጥላለን ነው የሚለው እንጥላለን የሚለው እንድትረዳው ስለ እንጥላለን ነው የሚለው ሱማ አዎ እንጥላለን ማለት ግን ወደዛ መቀየርን አያሳይም። ወደ መሪየም የጣላት የሚለው ቃሉ ኢሳ እንዲፈጠር ምክንያት ለመሆኑ እንጂ ቃሉ ወደ ኢሳነት ለመለወጥ አይደለም ነው። ኤግዛምፕሉ ያመጣውል አናሎጂካል ያመጣውል ያለት ገብቷል። ግልጽ ነው እዚህ ጋር። እሺ በቃ ላይ ሂድ እንደገና ሂድና፣ ወደ መሪየም የጣላት ይሄውን ቃል አለ። ሁን የሚለው ነው ነገርም ማስገኘት ባሻው ጊዜ ለእርሱ ሁን ይለዋል፣ ወዲያ ይሆናል አለ። ስለዚህ አላህ ወደ መሬ የሚጣለው የይውን ቃል ማን እንዲፈጠር ነው? ኢሳ እንዲፈጠር መቅ ግልጽ ነው። አሁን ያልገባህን ነገር መጠየቅ ትችላለ ዛ ላይ መቶ ሰባ አንድ ላይ ስጠይቅ ግን የኔ የምርዳት መጀመሪያ ላስቀምጥና ከዛ በኋላ ጥያቄ አቀርባለሁ በዚህ መሰረት ብዬ ልጠይቅ ስለሆነ ነው ልክ አሁን እኔ በእኔ መረዳት ለምሳሌ ቁርአኑን የተረዳውበትን መንገድ ል እንትን ልበልና ማለት ነው ትችላለን። እናዳመጣልን ሀሳብን ምንድን ነው? ሌሎቹ ከአልመሲ ኢሳ ውጭ የተፈጠሩት ፍጥረታት ለምሳሌ በቃል ተስፋ ቃል ተነግሯቸው የተወለዱ ሰዎች አሉ። ለምሳሌ ያህያን ወይም ደግሞ ዮሐንስን ብታየው መጥምቁ ዮሐንስ አስቀድሞ የተነገረለት ሰው ነው። ነገር ግን ሲወለድ ከእናትና ከአባት ወይ አባትየው ለእናትየው በሰጣት ዘር ነው የተወለደው። ስለ አልመሲህ ኢሳም አስቀድሞ የተነገረ ነገር ሊኖር ይችላል። ያ በተነገረው መሰረት ሲወለድ ግን አልመሲህ ኢሳ የማንም የሰው ዘር የለበትም። የማን ዘር ያለበት የፈጣሪ ቃል ነው፣ ወደ መርየም ቀጥታ የመጣው። ከዚህ የተነሳ እንቁላል ውስጥ ያደረው ብዬ ማምነው እኔ ብዬ ማምነው ቃሉ ነው ቃሉን ያደረው። ለምን አንደኛ አስቀድሞ የተነገረ የቃልም ስጋ ሆነ የሚለው አባባል አይምሮ ውስጥ አለ። ልክ ይህንን ሀሳብ ቁርአን ውስጥ አገኘን ብለን ስናስብ የሚተካልን የትኛው ነው? ሱራ አራት አንድ መቶ ሰባ አንዱ ነው። ለምን ወደ መርየም የጣላት የይሁን ቃሉ ስለሚላ ስለሚል የይሁን ቃሉ ደግሞ አለማትን የፈጠረበት ብለን ስለምናስብ ከዛ የተነሳ ነው። አሁን መርየም ውስጥ ገብቶ ሰው የሆነው ወይም ደግሞ እናንተ እንደምትሉት የተፈጠረው ከማዘር ነው። ዘሩ ማን ነው ሲባል አላህ ባስገኘው ነው አይደል እንዴ? መንፈስ ከአላህ በሆነው መንፈስም፣ ምክንያቱም መጽሐፍ ቅዱስም ይደግፈዋል። ከዛ የተነሳ ነው የሱራ 171ን ወደ መርየም የተጣለችው የይሁን ቃሉ በመርየም ውስጥ ሰው የሆነው? ሰው ሆኖ የመጣው ማለት ነው። ምናልባት ግን ኡስታዝ፣ ወይ ይቅርታ አድርግልኝና ተፈጠረ የሚለውን ነገር ልቀበል እችላለሁ። ለምን በለኝ፣ እኔ የክርስቶስ ስጋ ፍጡር ነው ብዬ ነው ማምነው፣ ምክንያቱም ፈጣሪ አይደለማ ስጋ። በዛ ልንስማማ እንችላለን። ድምጼን ከፍ ካረው ይቅርታ። አዎ ጨረስኩ። ሲጨርስ ነገረኝ። አዎ ምን መሰለህ፣ በቁርአን ውስጥ በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 33 አካባቢ ላይ የመሬም እናት ስለ ማርያም ስታወራ፣ እርሷንና ዝርያዋን ከተረገመ ሴጣን እጠብቃ፣ ባህላ እጠብቃለሁ አላለችም። የማርያም ዝርየዋ ምንድን ነው? ማን ነው ዝርየዋ? የማርያም የእስራኤል ዘር የመሬም የማርያም እኮ ነው ያልኩ። የማርያም ዝርየዋ ማን ነው? ዘሯ ዘሯ ሰው ነው። የሰው ዘር ነው ዘሯ ዘሯ የተባለው ማን ነው? እሷንና ዘሯ ዘሯ የተባለው ማን ነው? አሀ በእሷ ውስጥ ያለውን ዘር ነው የምትለው? አዎ። ዘሯ ዘሯ ምንድን ነው? ዘሯ የተባለው ልጇ ነው አይደለ? ሴት ልጅ ዘር አላት እንዴ? ሴት ልጅ ክሮሞዞን የላትም እንዴ? ሴት ዘር አላት ብዬ ማለት እንቁላሉ ዘር ነው ራሱ። እንቁላሉ ራሱ ክሮሞዞም ነው አይደል በራ ኦኬ። አንዴ ዘፍጥረት አንዴ አውጣለትና ነው ስለ ክሮሞዞም ነው ነው ዘር ይባላል ነው የምታስበው ላይ አውጣለት ቁጥር ቁጥር አስር ላይ ይታያል። ምን ይላል? በቢጫ ያደረቀው የእግዚአብሔር መልአክም ዘርሽን አበዛዋለሁ። ማንን ነው አበዛዋለሁ ያለው? ዘርሽ ያላት ማንን ነው እስማኤል ነው አይደለ? አዎ፣ እስማኤል ምንዋ ነው ማለት ነው? የአጋር ምንዋ ነው? እንዴ ግን ኦስታዝ እንደዚህ ታምናለህ አንተ? ምንዋ ነው? አይ ዘር ነው እኮ አይደል? እንዴ ዘር አይደለም። አዎ ገባኝ። ይሄ ያባባል ግን ያባባል እኮ ኦሬዲ ባለቤቷ አጠገባ ስለሌለ ነው እንጂ የእግዚአብሔር መልአክ እንደዚህ አላት። ሴት ልጅ ዘር እንደሌላት ነገር ግን በውስጥ ያለው በውስጥ ያለው አይ አብርሃም ዘር ለማለት ነው አይደለም ዘር የሚባለው ነገር ልነግርህ ነው። በጥንት ጊዜ በነበረው ዘር የሚባለው ነገር ክሮሞዞን ነው። ክሮሞዞን ክሮሞዞን ምንድን ነው በአማርኛ ክሮሞዞን? እናትና አባት ዲፕሎይድ፣ ዲፕሎይድ ዲፕሎይድ ስንት ነው? ስንት ስንት ፐርሰንት ነው ያለ ከእናትና ከአባት አንተ ዲፕሎይዱ? እኔ ከእናቴ ምግብ እመገባለው እንጂ ከእናቴ ዘር ክሮሞዞን ስንት ፐርሰንት ነው? ራሱ ክሮሞዞን ስንት ነው? አርባ ስድስት ነው አደለ? ከአርባ ስድስት ውስጥ ሀያ ሶስት የማን ነው? የእናት ዲፕሎይድ ነው። ክሮሞዞም ምንድነው? ዲፕሎይዱ ምንድነው? ሀያ ሶስት ሀያ ሶስቱ ክሮሞዞኑ ምንድን ነው? በአማርኛ ምን ይባላል? ዘር። አሁን አንተ የምትለው ልክ ነህ፣ ግን ዘር ስትል ስለ ስፐርማ አይደለም የምናወራው፣ ስለ ሲድ አይደለም የምናወራው። ሲድ ብንል ኖሮ ስፐርማቲኮስ ስለሆነ ስለ ሱ፣ አይደለም ሴት ስፐርማቲኮስ የላትም። ኤግ ነው ያላት፣ እንቁላል ነው ያላት። ልክ ነ ግን ኤጉም እንቁላሉ 23 ፐርሰንቱ ምን ይባላል? በአማርኛ ቋንቋ ምን ይባላል? ዘር ዘር ይባላል። እሱን ያዘልኝና በሱረቱ አሊ ዒምራን ምዕራፍ ሶስት ላይ ስትመጣ እሷንና ዝርያዋን አለ፣ ከተረገመው ሴጣን ጠብቅ ባላ ጠብቃለሁ አለች። የመሪም ዝርያዋ ዘሯ ማን ነው? ዘረመል የሚባለው ዘረመል የሚባለው ማን ነው የእናትና የአባቷ ነው ማለት ነው። አይደለም የመሪየም ውስጧ እንቁላል አለ አይላትም፣ አላት። ያ እንቁላል ዘረመሉ ምን ይባላል? ዘረመል ላይ ይባላል በአማርኛ ክሮሞዞን 23% እሺ፣ እሺ። እሱ ሲፈጠር ምንም ነገር የወንድ ስፐርም ሴል የለውም ራሱ፣ ወይም ያለ ዘር አበሲ ነው። የወንድ ዘር የለበትም መሪየም። ያንን አላህ ከፈለገ ሁን ሲለው ሆነ፣ ልክ አፈሩን ሰው ሁን እንዳለው ወይም ደግሞ ከአደም አጥንቱን ወስዶ አጥንቱን ሰው ሁን አሉ አደለ፣ ሁን ሲለው አጥንቱን ሁን ሲለው ሔዋን ተፈጠረች አደለ። አላህም በቃ ያንን ዘር ወዘደና ዘረመል ወሰደና በራሬ ህዋስ የሚባለውን ወይም ደግሞ ክሮሞዞኑን የማርያምን ወሰደና ያለ ስፐርም ሴል በቀጥታ ያለ ወንድ ያለ ዘራ በሲ ያለ ወንድ ግንኙነት እንድፈጠረው በምን ሁን ሲለው ልክ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 47 ላይ ምንድን ነው የሚለው? ነገርን ማስገኘት መፍጠር ሲፈልግ ለእርሱ የሚለው ምንድን ነው አለ። ሁን ነው የሚለው። አለ ወዲያውኑ ምን ይሆናል? አለ ይሆናል። አለ ሁን ሲለው ምን ይላል? አለ ሁን ሲለው ምን ያደርጋል? አለ ይሆናል። አለ ስለዚህ አሁን ወደ መርየም የተጣለው የምን ቃል ነው? አለ እዛ ጋ ሱረቱ ኒሳ መራፍ መቶ ሰባን። በቃ እሱ ነው። ፕሪስልም ከፈለክ ዮሐንስ ወንጌል ላይ ያለውን ከፈለክ ራይ 19 13 ላይ ያለውን ከፈለክ አንደኛው ዮሐንስ መልዕክት አንድ ላይ ያለው ስለ ሎጎስ ስለምንድ ነው የሚያወራው ይለው ከፈለክ ለብቻው ልናያቸው እንችላለን። ነገር ግን ቁርአን እየተናገረ ያለው ኮንቴክስት ወይም ሲያቁ እየተናገረ ያለው ስለ ኩን ፈያኩን ስለሚባለው ቃል ነው። ቁርአኑ አማርኛ ሲተርጉመው የይሁን ቃሉን የጣላት ሲል መርየም ጋር የሚያስፈልግ ነገር እንዳለ እንዲፈጠር ወይም ደግሞ ሰው እንዲሆን እንዲፈጠር የቃሉ ኃይል ማለትም ፈጣሪ የሚፈጥርበት የቃሉ ኃይል ማለት ነው። ለዛም ነው እኮ ከእርሱም የሆነ መንፈስ እንዴት እኔ ያለ ወንድ እንዴት እወልዳለሁ? ስትል አይ በአንቺ ላይ የመንፈስ ቅዱስ ኃይል ይመጣል መንፈስም ከአላህ ዘንድ ይሆንልሻል አለ አር ቁጥር 171 ላይ እያወራ ያለው አለል ኪታቦችን እየነገራቸው ነው። የመጽሐፉ ባለቤቶች የሚባሉትን ክርስቲያኖችን በሚነግርበት አውድ ላይ ነው ይሄ ነገር የተነገረው። አንተ መታወራ ሱረቱ ሚሳ ምዕራፍ ሱረቱ ለአሌምራን ምዕራፍ 3 ቁጥር 47 ላይ ነው። መርየም ያለወንድ ዘር ወይም ደግሞ ያለ ወንድ ግንኙነት ወይም ያለጋብቻ እንዴት ልጅ ይኖረኛል ብላ ስትል በቃሉ አማካኝነት እንደሚፈጠር ያሳያት። በሱረቱና ል ምዕራፍ 16 ቁጥር 40 ላይ ያወጣለት ብሮዬ፣ ይህን ቴክስት ው ረጋ ብለህ ምዕራፍ 16 ቁጥር 40 ላይ ምን ይላል መሰለ? እዛ ጋ ለማንኛውም ነገር መሆኑን ባሻን ጊዜ ቃላችን አለ ለእርሱ ሁም ማለት ነው፣ ወዲያውኑ ይሆናል አለ ምናችን አለ አለ ቃላችን ቃላችን ሁን የሚለውን ቃል ነው የሚጠቀመው፣ ማስገኘት ሲፈልግ ማለት። ስለዚህ ወደ መሪም የጣለው ቃል ሁን የሚለውን ቃል ለምን እንዲፈጠር ነው? ሰው እንዲፈጠር። በቃ እንደዛ ነው፣ ይሄን ይመስላል። እኔ እኮ ነገርን መጭመቅ መልካም ነው ወይ ድጣምና አለ አደለ? በዚህ ነገር ማሸራሸር እንትን ማብላላት ጥሩ ነገር ነው። ምንድን ነው አላህ ይሁን ብሎ እዛው እዛው በሰማይ እንዳለ ይሁን ብሎ እንዲፈጠር ማድረግ ይችላል። አሁን በችሎታው እኔ እናንተ ምንም አያከራክረንም። በአላህ ችሎታ ማንም አይደ አይገ ብንከራከርም አንችልም። ምንም አስተያየትን መስጠት አያስፈልግም። በአላህ ችሎታ ጉዳይ ላይ የፈለገውን ማድረግ ይችላል። ግን አሁን የመጣበት አካሄድ ወደ መርየም ተጣለ በሚለው አካሄድ መርየም ውስጥ እንዲፈጠረ እኔ እንዴት ያለ ወንድ ወልዳለሁ? ስትል ከአላም የሆነ መንፈስ አለ። መንፈስም ብቻ ቃሉን ብቻ ሳይሆን መርየም የተናገረችበት አውድ ሱራ አራት ላይ የሚያወራው የክርስቲያኖችን ነው። እየነገራቸው ያለው ሳ በሃይማኖታችሁ ወስን አትለፉ ካለ በኋላ አልመሲ ኢሳ ያላ መልእክተኛ ብቻ ነው ካለ በኋላ ወሚል ይጠቀማል። አርፉ ላጥፍ ወደ መርየም የጣላት የዩን ቃል ነው ካለ በኋላ ደግሞ ቀጥሎ ደግሞ ምን ይላል? ወሚል እና ከእርሱ የሆነ መንፈስ ነው። ከእርሱ ከአላህ ዘንድ የሆነው የኢሳ መንፈስ ነው ነው። ሱረቱል ኢስራ ምዕራፍ 17 ቁጥር 85 ላይ ስለ ሩህ ይጠይቁዋል። አለ ሩሁ ከጌታዬ ነገር ነው ከእውቀትም ጥቂት እንጂ አልተሰጣችሁም። እናበላቸዋል አየ ከእርሱ ነው አለ ከእርሱ ነገር ነው አለ። ብዙ ቦታ ላይ እንደዛ አይነት ነገር አለ። ሱረቱል ተህሪም ምዕራፍ 66 ቁጥር 12 ላይም እንደዛ ነው። ያቺ ብልቷን የጠበቀችዋ ሴት መንፈሳችንን ወደ እርሱ ነፋንባት ያለ። በሱረቱ ሰጅዳ ምዕራፍ 32 ቁጥር 7 ላይ ደግሞ ከአፈር ፈጥሮ ከፈጠረው በኋላ ከመንፈሱ ነፋበት ይላል ነፋበት ይላል። ወደ ማን ነው የተነፋበት? ወደ አደም ነው የተነፋበት። ወደ አደም የተነፋው መንፈስ ያ አካሉ ህያው ማድረጊያ ነው። ልክ በተመሳሳይም ወደ መሬም ደግሞ የተነፋው ደግሞ መሬም ማህፀን ውስጥ የእሷን እንቁላል የነበረውን ሁን በሚለው ቃል ከፈጠረ በኋላ ያ የተፈጠረው አካል ህያው እንዲሆን መንፈስ ተነፍቷል። ግልጽ ነው፣ ያ እንደዛ ነው። ግን አሁን የተነሳንበት ነጥብ ምንድን ነው? ሱረቱ ኒሳ ምዕራፍ አራት ቁጥር አንድ መቶ ሰባ አንድ ላይ ኢሳ ያላህ ቃል ነው የሚል ሊትራሊም ቃል በቃልም በሐሳብም ደረጃ የለም ነው። ይሄን ነው እንትማ ሱራ 345 እሱንም እናያለን፣ ግን መጀመሪያ አራት አንድ መቶ ሰባ አንድ ላይ የለም አስረግጠ ንገረኝ። ካሊመቱላ ሚለው ሚለው ቃል ነው የሌለው፣ ቃሉ ብቻ ሳይሆን ሐሳቡም ኢሳ ቃል ነው የሚል ሱረቱ ኒሳ ምዕራፍ አራት ቁጥር አንድ መቶ ሰባ አንድ ላይ የለም በለ አስረግጥልኝና ድጋሚ እንዳልሰማ። እንዴ ረ ወይ ጨዋ ያክል ነው። ሌላ ጊዜ እንዳትደግመው ነው ለማለት ፈልጌ፣ ጥያቄውን ሌላ ጊዜ እንዳትደግመው ነው ለማለት የፈለግኩት አራት አንድ መቶ ሰባ አንድ ላይ ሶስት አርባ አምስት ላይ ደግሞ ስትሄድ ወደ መሬ ምንድነ የሚለው እስቲያውጣው ምንድነ የሚለው ኢብራሂም ጠፋ እንዴ እኳ አይነ ነገር አለው በቃል እራሱ ግን እንዳለበላሸው ብዬ ነው እራሱ ማለት ነው እና ምንድነ የሚለው አላህ ከእርሱ በሆነ ቃል ያበስርሻል ይላል አይደል ስሙ አልመሲህ ኢሳ ይላል በሚል ያበስርሻል ነው ስለዚህ የምስራቹ ቃል ነው ራሱ ልክ እሱን ሰላሳ ዘጠኝ ላይም ታገኘዋለን የሀያም እነዛ ተብሏል። ወይድ ምን ይላል መሰለህ? ስሙ አልመሲ ኢሳ የሆነ በአላህ ቃል ያበስርሻል ነው የሚለው። አዎ እንደዛ ነው የሚለው። ሱ በሆነ ቃል ያበስርሻል፣ አይደለም የምስራቹ ነው ከአላህ የመጣው። የምስራቹ ምንድን ነው? የምስራቹ ቃል ምን የሚል ነው? ስሙ አልመሲ ኢሳ? በዚህ ዓለምና በሚቀጥለው ዓለም የተከበረ የሚለው የምስራች ከየት ነው የመጣው? የምስራቹ ቃል ከየት ነው የመጣው? ከአላ ዘንድ። ከማን የመጣ? ከአላ ዘንድ። በመላኩ ቁጥር 39 ላይም ለያህያ ይጠቀምበታል። ለያህያ ስናገር ድንግል ስሙ የህያ ድንግልም ከደጋጎቹም የሆነ ነቢይ እና ጌታ ተብሎ ያበስርሃል ተብሏል። ስለዚህ የምስራቹ ቃል ከአላ ዘንድ በጅብሪል በኩል ለዘከሪያ እንደመጣለት ሁሉ ካላ ዘንድም ወደ መርየም በመላእከው ጂብሪል አማካኝነት የምስራቹ ቃል መጥቷል እያለ ያለው እንጂ ኢሳ ቃል ነው የሚል ነገር ሱረቱ አሊ ኢምራን 3፡45 ላይ የለውም። እንዴ የኢሳና የያው ዮሐንስ ግን ምንድነው ልዩነታቸው? ምንድነው እዚህ ላይ የአልመሲህ ኢሳ በምስራቹ ቃል መሰረት ነው የተወለደው። የምን ከምስራች ነው እያለ ነው ያለው። ቃል ነው የምስራች ተነገረለት እንጂ የተወለደው በሰዎች ልጆች ተራክቦ ነው ኖ ኖ አይ ስለሱ አይደለም እኮ ስለ አወላደድ ሁኔታ አይደለም ሁለቱም እሱ ገብቶኛል የምስራቹም የምስራች ተመስሯች አዎ ስለዚህ የምስራች ቃል ነው ሱረተሪም ምዕራፍ 66 ቁጥር 12 ላይ ምንድን ነው የሚለው መርየም በጌታዋ ቃላትና በመጽሐፍቱ አመነች አይልም መሪየም በጌታዋ ቃላት ነው የሚለው አደለ። የጌታዋ ቃላት ምን ነበር ያመነችው? ምን የሚል ነበር ቃላት ከጌታዋ የተሰጣት እኮ? የምስራቹ ቃል ምን የሚል ነው? አልመሲ ኢሳን ተወልጃለሽ የሚል በቃ እንደዛ ማለት ነው። ስለዚህ እዛ ጋር ሱረቱል አሊ ኢምራን ምዕራፍ ሶስት ቁጥር አርባ አምስት ላይ እየተናገረ ያለው ካላ ዘንድ ወደ መርየም የምስራች ቃል እንደነበረ እንጂ ኢሳ ቃል ነው የሚል የለውም። አሁንስ ግልጽ ነው? አሁን ምንድነው? አነባበብ ላይ ተሳስቻለሁ ማለት ነው። እኔ አንተ እንትን ነው ፕሪሰፖች የሆነ አንደርስታንዲንግ ይዘህ ስለመጣ ነው። አሁን ከፈለግ ወደ ባይብል ላይ ሎጎስ ስለሚባለው ነገር ማውራት ከፈለግ ስለ እሱ ማውራት እንችላለን። ልስገድና፣ እሺ፣ እሺ፣ በቃ እንደዛ ነው እንጂ ይሄኛው የሱረቱን አልምራን ምዕራፍ ሶስት ቁጥር አርባ አምስት ላይ ኢሳ ቃል ነው የሚል ሳይሆን ያለው የምስራች ቃል ነው። ራሱ ምን የሚል የምስራች ቃል አለ? ስሙ አልመሲ ኢሳ የሚባል ነብይ የሆነ ከደጋጎች የሆነ በዚህ ዓለምና በመጨረሻይቱ ዓለም የተከበሩ ከሆኑት ውስጥ መካከል ከባለሟቹ የሆነ የሚለው ቃል የምስራቹ ቃል ካላ ዘንድ ነው የመጣው ወደማ ወደ መርየም ነው የመጣው ብሎ ነው የሚናገረው። እንትን ላይ ደግሞ ስትመለከተው ሱረቱ ለአሊምራን 339 ላይም ልክ ለያህያም ተነግሮለታል። ስሙ ያህያ የሚባል ከደጋጎቹ የሆነ ነብይ ድንግልም ጌታም ሲሆን ያበስረሃድ አለው። ያበስረሻል እዛ ጋ አለ እዚ ጋ ያበስረሃድ አለው። አላህ በመላይካው አማካኝነት የምስራች ቃል የተቀበለው ይህንን ነው። ያ ማለት ያ ያ ቃል ነበረ ማለት አይደለም። በተመሳሳይ ሎጂክም እዛ ጋ ሱረቱ አሊ ኢምራን 345 ላይም ኢሳ ቃል ነበር ሳይሆን እያለ ያለው ወደ መርየም በመላኩ አማካኝነት የመጣው ምንድን ነው የምስራች ቃል ነው ያለው። ለዛ ነው ሱረቱ ተሪም ምዕራፍ 66 ቁጥር 12 ላይ ሲናገር መርየም አለ በጌታዋ ቃላትና በመጽሐፍቱ አረጋገጠች አለ። አመነች አለ። ማን ነው የተናገራት ሲባል ጌታዋ ምን ብሎ አለ? የጌታዋ ቃላት ምን ነበር? ስለ ይሄ የምስራቹ ቃል ነው። ስሙ አልመሲህ ኢሳ እንደሚባል ነብይ እንደሚሆን ከባለሟቹ እንደሚሆን የተከበረ እንደሚሆን የሚለው ቃል የምስራች ቃል ከጌታዋ ሲመጣላት በጌታዋ ቃልና በመጽሐፍቱ አመነች ነው የሚለው እንጂ ሱረቱ አሊ ዒምራን ምዕራፍ 3 ቁጥር 45 ላይ ኢሳ ቃል ነው የሚል ነገር የለም። ግልጽ ነው። ወደ መጽሐፍ ቅዱስም ስትመጣ እኮ ለመርየም ተበሰራት እንጂ ቃል መጥቶ አንቺ ውስጥ እና አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ካይ ሆሎጎስ ካይ ሆሎጎስ ሳርከስ የግኝቶ የሚለው ነገር ምን ማለት ነው የሚለውን ሰግጄ ከመጣው ኢንሻላህ እድሜና ጤና ከሰጠኝ መጥቼ እናወራዋለን፣ እንቀጥለዋለን። እሺ፣ አሁን ግን እኔም እድሜና ጤና ተመኝልኝ ወይ። ኢንሻላህ ሂዳያ የምንመኝልህ እድሜና ጤና ነፍ፣ ረጅም እድሜ እንድትኖር እመኝልሃለሁ። ከዛም ባሻገር ደግሞ አላህ ሂዳያ እንዲወፍቅ፣ ቢያንስ እንድንድን ነው የምትፈልገው በሚል ነው እንትን ስትቆጣን፣ ስትናደድብን፣ ስትበሳጭብን፣ ከዛም ባሻገር ደግሞ ለማብሸቅ ሰዎች ሲሞክሩን ሃይማኖታችንን ለመንቀፍ በብሽሽቅ ምናምን ሲሆን ደግሞ ደስ አይለም። ራሱ ያ ደግሞ መንፈሳዊነት አይደለም፣ አያሻግርም ራሱ አያዋጣም። እኔ ከአንተ የምጠብቀው ምንድን ነው መሰለህ? እኔ አሁን ከአንተ እኔ በተረጋጋ ሁኔታ መናገር እንድችል ይሄን ነገር እርዳኝ። ሌላ ነገር ምንም አልፈልግም። እኔ አልሳደብም፣ የስድብ ችግር የለብኝም። እኔ ማንም ቤት ስጠንያልኩኝ አደለም ሙጅመል ነው እየተናገርኩኝ ያለ። ሙጅመል ታውቃለህ፣ በአረብኛ ጀነራል ማለት ነው። ጥቅላዊ ንግግር ነው። ስፔሲፊክ አይደለም፣ ራሱ ሙፈሰል አይደለም እየተናገርኩኝ ያለ። ብዙም ስድብ ስድብ አላውቅምና፣ እኔ ምንድን ነው ጮክ ብዬ